ሰላም ያስጥልን አርማች ተመልካቾቻችን ህዳር 27 2018 ዓ.ም ተመረተ ዕለታዊ መረጃዎችን እና ዘገባዎችን መጥቻለሁ መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ በሰዓት የተለያዩ መረጃዎችን ይዣለሁ ከያስኳቸው መረጃዎች መካከል ሌሊቱን በተለያዩ ከተሞች እንደዚሁ ተከታታይ የቦምብ ፍንዳታዎች ነበሩ መንገዶች ተዘግተው ነበር የሚለውንና በመንገዶቹ እንደዚሁ የጎማ እየተቃጠለ መንገዶቹ በዚህ ሁኔታ ነው ሌሊቱን ያሳለፉት ከዚህ ጋር በተያያዘ ከተሞቹ የት ናቸው ምንድን ነው የሚለውን በተመለከተ ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል ለዚሁ ደግሞ ሰሞኑን በተከታታይ ውጊያ ሲደረጉበት በነበረው አካባቢና በፋኖ መሪዎች ላይ አነጣጥረው የተባለው ሁለተኛ ዙር ዘመቻ ተጀምረዋል ከዚህ ጋር በተያያዘ በፋኖ በኩል የሚተሰጠውን አጸፋ ምላሽና ያለውን አጠቃላይ አሁን ሁኔታ በተመለከተ ዝርዝር መረጃ ወደ እናንተ የማደርስ ይሆናል ለዚሁም ደግሞ እናረጋ ከበደም እንደዚሁ በባህር ዳር ወጣቶችን ስብሰባ ጠርተዋል የአማራ ብልጽግና በዞን የሁሉንም የብልጽግና ባለስልጣናቱንም ስብሰባ ጠርቷል። ከዚህ ጋር በተያያዘም እንደዚሁ የደረሱን መረጃዎች አደርሳችኋለሁ። በተለያዩ አካባቢዎች ያለውን ወደ ኢትዮጵያና ሱዳን ድንበር አካባቢ ያለው እንደዚሁ ተጨማሪ የአራት ሰዓት መረጃ ወደ እናንተ የማደርስ ይሆናል። እንግዲህ በተለይ ሰሞኑን ካለው አጠቃላይ ሁኔታ አንጻርና የአማራ ብልጽግና በአፍሪካ ህብረት እና በኢጋድ በኩል ከአማራ ፋኖዘ ድርጅት ጋር ተደራድሮ ያለው የሰላም ስምምነት አድርገናል በሚል ያስራጭ ያለው ፕሮፖጋንዳ በተመለከተ መሬት ላይ ከዚህ በተቃራኒው እየሄዱ ያሉ ጉዳዮችን እንደዚሁ በመረጃው እንመለከታለን። አጀንዳ ማስቀየር ያሆነ ይሄ ጉዳይ ፕሮፖጋንዳው በአየር ላይ ባለበት ሁኔታ የነጃል መሮን እንደፋር ነው በሚል እንደዚሁ መጠነ ሰፊ ኃይል ማዛበት ማዛባት የሚል ዘመቻ መሬት ላይ በሌሊትም በቀንም እየተደረገ ነው የሚገኘው። እንግዲህ እጅ መስጠትና እጅ መስጠትና ያለ መስጠት ስምሪቶችንም በተመለከተ እንደዚሁ እየተደረጉ ያሉ ዘመቻዎች እጅ የሰጡ ሰዎች የሰጧቸው መረጃዎች ናቸው። ከዚህ ጋር የተያዙ መረጃዎችም አሉ። ፋታ የሌለው የቀና ዘመቻዎች አሉ። የእግረኛ መካናይዝድ፣ እንዲሁም ደግሞ ስልታዊ የአየር ጥቃቶችም በተለያዩ አካባቢዎች ከወትሮ በተለየ ሁኔታ ተጠናክረው ቀጥለዋል። ሰሞኑ መንግስት እንግዲህ በአንዳንድ ዘመቻዎች አራት አምስት አቅጣጫዎችና ግንባሮችን እንዲሁም ደግሞ ስልታዊ ዘመቻዎችን እየተከተለ ነው የሚመስለው ከግንባር መረጃዎች እንደሚስተዋለው የክላስተር እና ኩታ ገጠም እንዲሁም ደግሞ ተደራቢና እና ሽፋን ሰጭ ኃይል በሚል ጭምር ኃይል በተከታታይ ኃይል ስምሬት እያደረገ ነው የሚገኘው። እነዚህ ዘመቻዎችን በተመለከተ ጠቃላይ መሬት ላይ ያለው ሁኔታ እንደዚሁ ከዚህ ጋር በማነጻጸር መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በሰሞኑን መቶ አለቃ ማስረሻ ሰጤና ረጋ ከበደ መተቃቀፍና እንዲሁም ደግሞ በዚህ ስነ ስርዓት ላይ የአፍሪካ ህብረት እና የኢጋድ ተወካዮች መገኘት የጉዳዩን መነጋገሪያ አድርጎታል። ከዛ ባሻገር መሬት ላይ ያለው ሁኔታ ግን ከዚህ በተለየ ነው። መጠነ ሰፊ ዘመቻዎች እየተደረጉ ነው ያሉት። እሱን እንግዲህ በዝርዝር የሚመለስበት ይሆናል። ከዛ በፊት ካደረሳችሁኝ አስተያየቶችና ሀሳቦች መካከል ባጭሩ፣ አዲስ አበባ ላይ በርከት ያሉ አስተያየቶችን አድርሳችሁኛል። አዲስ አበባ የግልና የግል ድርጅቶችና ማህበራቶች ሳይቀሩ ሰራተኞቻቸውን ቅጥር የሚፈጽሙት የኦህደድ ብልጽግና አባላት የሆኑትን ነው ኦህዴድ ብልጽግና በከተማ ውስጥ ያለውን የካድሪ እንዲሁም ደግሞ የስለላና ስምርቶችን ለመያዝ በሚል ከተለያዩ የኦሮሚያ ክልል አካባቢ የሚያመጣቸውን ካድሪዎቹን በእነዚህ የመንግስት የግል ድርጅቶች እንዲቀጠሩና በከተማ ውስጥ ያለውን የፖለቲካ ቁጥጥር ለማሳደግ ይሰራል የሚል መረጃ እንደዚሁ አድርሳችኋል። ግለሰቦችን እንዲቀጥሩ ጭምር ትእዛዝ ተሰጥቷል። ጋራጆች እና የግል ጋራጆች ጭምር ሳይቀሩ መካኒክ ከሌላ ቦታ እንዳያመጡ ሙያን እንኳ መሰረት አድርገው እንዳይቀጥሩ ትእዛዝ ተሰጥቷል። እንዲሁም ደግሞ በአዲስ አበባ የጤና ተቋማት በሆስፒታሎች፣ በጤና ጣቢያዎች ያለውም የሰው ኃይል ስምሪት እንደዚሁ አቅጣጫ ተሰጥቶበት እየተሰራ ነው የሚመስለው። በከተማው የሚነገረውን አማርኛ ቋንቋ ጭምር የማይናገሩ ከተለያየ አካባቢ የመጡ የኦህዴድ ካድሬዎች ከጽዳት እስከ ከፍተኛ የህክምና ኃላፊነቶች ጭምር እንደዚሁ እንዲመደቡ ተደርገዋል። ሐኪሞቹም የጤና ባለሙያዎቹ ነርሶቹም ፋርማሲስቶቹም ጨርሶ የቋንቋ ችግር ጭምር እየገጠማቸው ነው የሚመስሉት የሚል እንደዚሁ ከአካባቢው ጥቆማዎችን አድርሳችኋል። እንግዲህ ያለው ስርዓቱ የለየለት አድሏዊ አሰራሩን የሚያሳይ ነው። እንግዲህ እነዚህ የሕክምና አገልግሎት የሚሰጡ ተቋማት ላይ ያሉ ሰዎች አማርኛ ቋንቋ በአግባቡ ስለማይችሉ ለከተማው ሰው እንደዚሁ አገልግሎት ለመስጠት ተቸግረዋል። ይሄ የሆነው ሆን ተብሎ ነው ብለዋል። ሌላው ደግሞ የጥበቃ ኤጀንሲዎችን በተመለከተ ቀደም ብሎ የሰው ኃይል አቅራቢ በመሆን የኦሮሚያ ክልል የሰለጠነ ሚሊሻ ወደ ከተማው የጥበቃ ኤጀንሲዎች ሲያቀርብ ነበረ። አሁን ደግሞ እንደዚሁ የጥበቃ ኤጀንሲዎች ጭምር ባለቤትነትን በአብዛኛው የኦህደድ ካድሬዎች እና የኦህደድ የቀድሞ የጦር መሪዎች ካድሬዎች፣ እንዲሁም ደግሞ ነጋዴዎች ፈቃድ ወስደው እንዲሰሩ በሚል አሁን የሰው ኃይል ሙሉ በሙሉ ከአንድ አካባቢ ብቻ እንዲቀርብ እየተደረገ ነው። የእንግዲህ አጠቃላይ ከተማ ውስጥ ያለውን የሰው ኃይል የዲሞግራፊ፣ የጸጥታና ተዛማጅ ጉዳዮችን እንዲሁም ደግሞ ከምርጫው በፊት በርካታ ጉዳዮችን እንደዚሁ በቁጥጥር ስር ለመዋል የሚደረገው ጥረት ነው። ደብረ ዘይት አዲስ አየር ማረፊያ ግንባታ እንግዲህ ያው ዓለም አቀፍ ጨረታ ወጥቶ በሂደት ላይ ነው ያለው። ከዚህ ጋር በተያያዘ የገበሬ ቤቶች ግንባታ በሚል የኦህዴድ ሰዎች ገንዘብ የአካባቢው ካድሬዎች ገንዘብ እያባከኑ ነው። ተነሻ ያልሆኑ አርሶ አደሮችን ስም እያስመዘገቡ ካድሬዎች ቤት እየወሰዱ ነው። ከሚለው ጨም የሚለው ጨምሮ እንደዚሁ በ የኮንትራክት የግንባታ ተቋራጮችን በተመለከተ በዚህ በአየር ማረፊያው የተለያዩ በብዙ ሺህ የሚቆጠሩ ኮንትራክተሮችን የሚያስተናግድ ቢሆንም የኮንትራክተር ምርጫው የጨረታ ሂደቱ እንደዚሁ አሁንም ግልጽ አይደለም። አንድ አካባቢ ሰዎች የሀብት እና የበላይነት እንዲፈጥሩ የሚደረግ ሩጫ መሆኑንም የሚገልጹ ጠቋማዎችን አድርሳቸዋል። በዝርዝር ወደፊት እንግዲህ አንዳንዶቹ ከሰዎቹ ጋር የምመለስባቸው ይሆናል። ወደ መረጃዎቹ ነው የሚሄደው። የዘመቻና ፕሮፓጋንዳ ጋር በተያያዘ እንግዲህ ብልጽግና የሰላም ስምምነት የሚለው ፕሮፓጋንዳ የሕዝብ ድጋፍ ለማግኘት እየተጠቀመበት እንደሆነ የወጡ መረጃዎች ያሳያሉ። ብልጽግና የሕዝብ ድጋፍ ለማግኘት ከፍተኛ ሁኔታ ይህንን ጉዳይ እያጮኸ ነው የሚገኘው በዛሬው ዕለት አረጋ ከበደ በባህር ዳር ከተማ ወጣቶቹ ጋር ስብሰባ ያደርጋል ነው የተባለው። ስብሰባው የስብሰባው ዓላማ ብልጽግና የሰላም ስምምነት ፈርሟል ለሰላም ያለውን ቁርጠኝነት ብልጽግና ህዝብ እንዲያውቅለት ይፈልጋል የሚል አጀንዳ ያለውና ይህንን መልእክት ለማስተላለፍ የታሰበ ፕሮግራም ነው ተብሏል። ብልጽግና ብልጽግናን ደግፉ ብልጽግና የሰላም መንግስት ነው የሚል አጀንዳ የያዘና ብልጽግና ከህዝብና ከተሰብሳቢዎች በተደጋጋሚ ሲነሳበት የነበረውን ለምን የሰላም ስምምነት አታደርጉም የሚለውን ጉዳይ ለፕሮፖጋንዳ ለመጠቀም ይሄው የሰላም ስምምነት የሚለውን የህዝብ ጥያቄ በተግባር መልሻለሁ ለማለት ነው ይህንን ስብሰባ የጠራው። ስብሰባው ዋና አላማ የስብሰባው ዋና አላማ በተመለከተ ካድሬዎች ቤት ለቤት እየዞሩ ቅስቀሳ ሲያደርጉ ነበረ። እንግዲህ በዚህ ዛሬ ስብሰባ ይደረጋል የሚል መረጃ ነው የወጣው። ሌላው መረጃችን የግንባር መረጃዎች ናቸው። ወደ ግንባር መረጃዎች ሲሄድ እንግዲህ ሌሊቱንም እንደዚሁም በቀንም ጭምር ከፍተኛ ውጊያዎች እየተደረጉ ነው የሚገኙት። ደቡብ ጎንደር ጋይንት፣ ያገኘሁትን መረጃ አላስቀድም። በደቡብ ጎንደር ላይ ጋይንት ዛጎች በተባለ ቦታ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። የመንግስት ኃይል ከንፋስ መውጫ፣ ክምር ድንጋይ፣ ጉና፣ ጎብጎብ፣ ደብረታቦር አቅጣጫ፣ በአገረገነት በኩል በተከታታይ ኃይል ካስገባ በኋላ ነው ዛጎች አካባቢ ውጊያ የተቀሰቀሰው። ዛጎች ከተማን ማዕከል ያደረገ በሚል ማዕከል አድርጎ የመንግስት ኃይል በተለያዩ አቅጣጫዎች ዘመቻ አድርጎ ደንጓጥ፣ ውሃ ተራራ፣ ታጥሮ በር፣ ስላሴ በተባሉ በአራት አቅጣጫዎች በተደረገ ውጊያ ወታደራዊ ኪሳራ ደርሷል። ከአንድ ወር በፊት የድሮን ጥቃት በተፈጸመበት ዛጎች የገባው የእግረኛ ሰራዊት በተለያዩ አቅጣጫዎች ከፋኖ ጋር ውጊያ አድርጓል። ውጊያው ከረፋድ እስከ አመሻሹ ድረስ እየቀጠለ ሲሆን ውጊያውን ያስቆመው አመሻሹ ነው ብለዋል። የደረሰው ጉዳት በዝርዝር አልታወቀም። ዛሬም በአካባቢው እንደዚሁ ተኩስ እንደሚሰማ የወጡ መረጃዎች ያሳያሉ። ሌላው ወደ ሸዋና ወሎ አዋሳኝ አካባቢዎች ሰሞኑን ተከታታይ ዘመቻ ሲደረግባቸው በነበሩት አካባቢዎች ትላንትና አመሻሹን ጀምሮ እንደገና ውጊያ መቀስቀሱን የሚገልጹ መረጃዎች ናቸው ያሉት። ዛሬም በአካባቢው ተጨማሪ ኃይል ገብቷል። አሁንም በዚህ ሰዓት የተኩስ ድምፅ ይሰማል። በሸዋና በወሎ በተለይ በወሎ የምዕራብ ወረዳዎች በሚባሉት ከለላና አካባቢው አዋሳኝ ባሉ አካባቢዎች ነው እንግዲህ ውጊያ እየተደረገ ያለው። እንደገና ውጊያው ተቀስቅሷል። ደገርን ማዕከል አድርጎ ነው የድሮና የእግረኛ ኃይል በማሰማራት ህዳር 23 እስከ ህዳር 24 የሁለት ቀናት ውጊያ ከተደረገ በኋላ የመንግስት ኃይል ደገርን ለቆ መውጣቱና ፋኖ ደግሞ ደገርን ጨምሮ ሶስት ከተማዎችን ደገር፣ ቴርቴራና ኮርኪን መቆጣጠሩ ተዘግቦ ነበረ እንደገና ወጥቶ የነበረው የመንግስት ኃይል ትላንትና አመሻሹና ከሰዓት በኋላ ወደ አካባቢው ተጨማሪ ኃይል በማጠናከር ከከላላና ከጃማ ከሁለት አቅጣጫዎች ወደ አካባቢው ኃይል ማሰማራቱ ነው ለማወቅ የተቻለው። ይሄንን ተከትሎ ከባድ ውጊያ ነው የተደረገው። ዘመቻው እንግዲህ ልዩ ኦፕሬሽን ተብሎ በፋኖ አዛዦች ላይ ያነጣጠረ እንደሆነ የሚገልጹት የፋኖ የመረጃ ምንጮች ተከታታይ የድሮን ቅኝቶች ይደረጉ ነበረ። የቤም ሮኬት ድብደባና ሌሎች የቡድን መሳሪያዎች እንደዚሁ በዚህ ውጊያ ላይ ትላንት ከሰዓትም አገልግሎት ላይ ውለዋል። ከቀኑ ዘጠኝ ሰዓት እስከ ምሽቱ አንድ ሰዓት ተኩል የአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ብሔራዊ ኃይል የፋኖ አጠቃላይ ኃይሎች በጥምረት ባደረጉት ውጊያ ደገር ከተማ አቅራቢያ በተለይ መረቆ ሸለቆ፣ ቆርኬ፣ ዳንጉ ተራራ ተብሎ በሚጠሩት አካባቢዎች ከባድ ፍልሚያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ከሶስት ቀናት በፊት የከባድ መሳሪያ ድብደባ ተፈጽሟል። የተፈጸመውን የከባድ መሳሪያ ድብደባ ተከትሎ ዳንጉ ተራራ አካባቢ ያለው ደን እስካሁን ድረስ ቃጠሎ አልበረደም፣ ጭስና እሳት ከሩቅ ይታያል ነው ያሉት። ትላንትና እንግዲህ ከጃማ በኩል የገባው የመንግስት ኃይል በተለይ ብርቱ ጉዳት አስተናግዷል። ከዚህ ከደገር ከተማ አቅራቢያ መረቆ ሸለቆ ተብሎ የሚጠራው አካባቢ ብርቱ ጉዳት አስተናግዷል። ዛሬም ተጨማሪ ኃይል ወደ አካባቢው እየተጠጋ ሲሆን ፋኖ ደግሞ እንደዚሁ የአማራፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት የጋራ ስምሪት ወስደው የተለያዩ ክፍለ ጦሮችን እና ሻለቃዎች እንደዚሁ ስለማስጠጋታቸው መንግስትም ተጨማሪ ኃይል ስለማስገባቱ ነው በአካባቢው ያሉ አሁን የወጡ መረጃዎች የሚያሳዩት። አጠቃላይ ትላንት የነበረውን ውጊያ በተመለከተ ግን የደረሰው ዝርዝር ጉዳት አልታወቀም። መረቆ ሸለቆ ተብሎ የሚጠራው አካባቢ ግን በፓትሮል ላይ የነበረ ማረጉ ያልታወቀ ወታደራዊ አዛዥ ጨምሮ ጉዳት ደርሷል። እንግዲህ በፋኖን በሲቪሊያን በመንግስት ወታደሮችም የደረሰው ጉዳት እየተጣራ ነው። በዚሁ ቀጠና ወደ ሸዋ ስንሻገር በምራቤቴ ቀጠና ሬማ ተብሎ የሚጠራው አካባቢ ወደ ሬማ ከተማ ፋኖ በሌሊ ዘልቆ በመግባት ድንገተኛ ጥቃት መፈጸሙን ነው የወጡ መረጃዎች የሚያሳዩት። ፋኖ ወደ ሬማ ከተማ ዘልቆ በፈጸመው ድንገተኛ ጥቃት በካምፖችና ጥበቃ ላይ በነበሩ የሚሊሻ አባላት ላይ እንደዚሁ ጉዳት ደርሷል። በአንድ መቶ አራተኛ አየር ወለድ ኮማንዶ ካምፕ እና የሚሊሻ ሰፈሮች ሌሊት በተፈጸመው ጥቃት ጉዳት ደርሷል። የጉዳቱ መጠን ግን በዝርዝር አልታወቀም። ጉዳቱ እየተጣራ መሆኑን ከአካባቢ የወጡ መረጃዎች እያሳያሉ። ሌላው ወታደራዊ አፈሳና እንደዚህ ወታደራዊ ግዳጅን የተመለከቱ ተከታታይ መረጃዎችን ሰሞኑን ወደ እናንተ እያደረሱ ነበር። በተለይ በአማራ ክልል፣ በኦሮሚያ ክልል እና በአዲስ አበባ የተለያዩ አካባቢዎች በሃይማኖት ተቋማት፣ በትምህርት ቤቶች፣ በመጠለያ ጣቢያዎች እና በስደተኛ ካምፖች ጭምር ሳይቀር ወታደራዊ አፈሳ እየተደረገ መሆኑን የሚገልጽ መረጃ በተከታታይ ሲደርስ ነበር። እንግዲህ ልጆቻቸው ለወታደራዊ ግዳጅ የሚያዙባቸው ቤተሰቦች ልጆቻቸውን ለማስለቀቅ ከ5000 እስከ 100000 ብር ድረስ ለሚሊሻ ለባለስልጣናት ገንዘብ እየከፈሉ እንደሆነም የሚገልጹ መረጃዎች ናቸው እየወጡ የነበረው። ከዚህ ጋር በተያዘ ደቡብ ጎንደር ብናት የወጣው መረጃ በደቡብ ጎንደር ብናት ከተማ በግዳጅ ታፍሰው በወታደራዊ ካምፕ ውስጥ ከተያዙት ወጣቶች መካከል ሌሊቱን በርካቶቹ በግንብ በመዝለል አምልጠዋል ነው የተባለው። ከምናት ከተማ ከተለያዩ የገጠር አካባቢዎች፣ ከገበያ ቦታ፣ ከትምህርት ቤት እንዲሁም ደግሞ ከሌሎች የተለያዩ አካባቢዎች በግዳጅ ተይዘው ወደ ወታደራዊ ማሰልጠኛ ለመሄድ በካምፕ ውስጥ ተከማችተው የነበሩ ወጣቶች ናቸው ሌሊት በግንብ ዘለው ያመለጡት። ከእነዚህ ውስጥ እንግዲህ ከአስር በላይ የሚሆኑ ያመለጡ እንደሆነ የሚገልጹት የመረጃ ምንጮች አንዳንዶቹ ቁጥሩን አስራ ስምንት በላይ ያደርሱታል። በዚህ ሁኔታ እንግዲህ ሌሊቱን አምልጠዋል። ቀደም ብሎ ወደ ደብረ ታቦር ሊወሰዱ በነበረበት ሰዓት በመኪና ከተጫኑ በኋላ መንገድ ላይ እንደዚሁ ፋኖ አለ የሚል መረጃ ሲደርስ ተመልሰው ወደ ማደሪያ ካምፓቸው እንዲገቡ ተደርገዋል። ሌሊቱን ነው እንግዲህ ግንብ ዘለው አምልጠዋል የተባለው። ጉዳዩ በዚህ አላበቃም። እነዚህ ወጣቶች እነዚህ ታዳጊዎች ዘለው እንዲያመልጡ አድርገዋል የተባሉ የብልጽግና ባለስልጣናት፣ የሚሊሻ አስተባባሪዎችና የፖሊስ አባላት በመከላከያ እንደዚሁ ተይዘዋል ነው የተባለው። ነጭ ድንጋይ ተብሎ እንደሚጠራ የመከላከያ ካምፕ ተወስደዋል ታስረው። እነዚህ እንዲያመልጡ አድርጋችኋል በሚል ብልጽግና ካድሬዎች እና የጸጥታ ሰዎች በመከላከያ ተይዘዋል የሚል መረጃ ወጥቷል። ወደ ሌሊቱን በተከታታይ በተለያዩ አካባቢዎች የቦምብ ፍንዳታዎች የእሳት ቃጠሎዎች ሲያስተናግዱ ያደሩ የሀገራችን ከተሞችን በተመለከተ እንግዲህ የመረጃ ወደ ሰሜን ወሎ ራያና እንዲሁም ደግሞ አጠቃላይ ወደ ትግራይ ከተሞች ነው የሚወስደን። ከባድ የቦምብ ፍንዳታዎች በትግራይና በራያ ከተሞች በተመሳሳይ ሰዓት ደርሰዋል። የቦምብ ፍንዳታዎቹ የተፈጸሙት አመሻሹን ነው የሚሉ መረጃዎች ናቸው የወጡት። በራያ ቀጠና ራያ ልማጣ ከተማና ራያ መሆኒ በተከታታይ ፍንዳታዎች ደርሰዋል። በትግራይም በተመሳሳይ ማይጨው ጨርጨርን ጨምሮ በዋና ከተማ መቀሌ ጭምር እንደዚሁ ሌሊቱን ፍንዳታዎች ተሰምተዋል ተብሏል። እንግዲህ ፍንዳታዎቹ በተለይ አለማጣ፣ መሆኒ፣ ጨርጨር እና ማይጨው የነበሩት ፍንዳታዎች በተመሳሳይ ሰዓት ነው የተፈጸሙት። ሌሎቹ አካባቢዎች ደግሞ የመቀሌ ዘጠኝ ሰዓት አካባቢ እንደዚሁ ከፍተኛ ተኩስ ነበረ። አለማጣ ከተማ ከዛ ቀደም ብሎም እንደዚሁ ፍንዳታ ነበር ነው የተባለው። በአጠቃላይ እንግዲህ የቦምብ ፍንዳታዎቹ ምሽቱ አምስት ሰዓት ላይ ነው ብዙዎቹ ቦታ ላይ እየተፈጸሙት። ራያ አለማጣ እንደዚሁ ከቀኑ 11 ሰዓት ተኩል ገደማ በሸድ ተብሎ የሚጠራው የህወሓት ታጣቂዎች ካምፕ ላይ እንደዚሁ የሞርተር ፍንዳታ ደርሷል። በዚህ ፍንዳታ በሶስት ሰዎች ጉዳት ደርሶባቸዋል። ሁለቱ ወዲያውኑ ህይወታቸው ሲያልፍ አንዱ ወደ ሆስፒታል ተወስዷል ነው እየተባለው። እንግዲህን ተከትሎ ምሽትም እንደዚሁ በተመሳሳይ አምስት ሰዓት ላይ አለማጣ ከተማ ፍንዳታዎች ተሰምተዋል። ይህን በተመለከተ እስካሁን በግልጽ የታወቀ መረጃ ባይኖርም የትግራይ የሰላም ኃይሎች የሚባሉት ፍንዳታዎቹ እንደደረሱ በተደጋጋሚ ዘገባዎችን ያወጡ ነበር። በማህበራዊ ሚዲያ የትግራይ የሰላም ኃይል በተለያዩ ከተሞች የደረሰውን ፍንዳታ በተመለከተ ዘገባውን ሲሰሩ ግልጽ የሆነ የህዝብ ንቅናቄ ስራ ተሰርቷል፣ በሚል እንግዲህ በጉዳዩ ላይ ኃላፊነት ለመውሰድ የተጠጉ ዘገባዎችን አውጥተዋል። በቅስቀሳዎችም ጽሁፎችም እንደዚሁ ከተሞቹ ተጥለቅልቀው አድረዋል። መንገዶች ሁሉ በትግራይ የሰላም ኃይል በሚባለው ጽሁፍ እንደዚሁ ተዘግተዋል። መንገዶች እየተቆጣጠሩ ነው ሲሉም እንደዚሁ መግለጫዎችን አውጥተዋል። በዚህ በኩል ከመቀሌ ወደ ተለያዩ አቅጣጫዎች የሚወስዱ መንገዶች ሌሊቱን እንደዚሁ በዚህ መንገድ ነው ያደሩት። የእሳት ቃጠሎ፣ ጎማ ቃጠሎ ይደረግባቸው ነበር። እንደዚሁ ደግሞ ድንጋይም እንደዚሁ ተዘግተው ነበር። የሌሊት ተቃውሞ ሲደረግ አድሯል። ጽሁፎችም እንደዚሁ ተበትነዋል። መሆኒ ከተማ ግን የደረሰው ጥቃት ደግሞ ሌላ በንጹሃን ላይ ጉዳት ያደረሰ ነው። በመሆኒ ከተማ የህወሓት ታጣቂዎች በከፈቱት የሩምታ ተኩስ አንድ የባጃጅ አሽከርካሪ እና አንዱ ደግሞ ባጃጅ ላይ ተሳፍረው የነበሩ ሰዎች ጉዳት ደርሶባቸዋል። ከነዚህ ውስጥ አንዱ ወዲያውኑ ህይወቱ ሲያልፍ፣ ሌሎቹ ደግሞ ሕክምና ገብተዋል የሚል መረጃ ነው የወጣው። ከዚህ ከመቀሌ መረጃ ጋር በተያያዘ እንደዚሁ ዘግየት ብሎ የወጣ መረጃ ደግሞ በመቀሌ ከተማ ሌሊት ዘጠኝ ሰዓት እንደዚሁ ከፍተኛ የተኩስ ድምፅ ይሰማ ነበር ብለዋል። ይህንን በተመለከተ እንግዲህ ሌሎች መረጃዎች ደግሞ እየወጡ ነው ከላይ ከቀረበው መረጃ በተለየ መንገድ ለውጥ ፈላጊዎች እየተባሉ የሚጠሩት የቡድኖች በዋና ዋና መንገዶች ጎማ በማቃጠል እሳት በማንደድ የሌሊት ተቃውሞ ማድረጋቸው ነው እየተገለጸ ያለው። ይሄ ለውጥ ፈላጊዎች እየተባለ የሚጠራው ንቅናቄ ደግሞ በጄኔራል ጻድቃን የሚመራ እንደሆነ የመረጃ ምንጮቹ ገልጸዋል። እንግዲህ የለውጥ ፈላጊዎች ንቅናቄ የሚባለው ለመጀመሪያ ጊዜ በዚህ በጎዳና ላይ አመፅ እንዲሁም ደግሞ መንገዶችን በመዝጋት ይህንን ሲያደርግ ማደሩ ነው መረጃዎቹ የገለጹት። ቀደም ብሎ እንግዲህ ባለፈው ጄኔራል ጻድቃን በሚዲያ ላይ በነበራቸው ቆይታ የለውጥ ንቅናቄ የሚባል ቡድን አቋቁመው በሰነድ ደረጃ እንደዚሁ ይህን እየመሩ እንደነበር እስከ ሰነዱ ቀርበው ማብራሪያ መስጣቸው ይታወቃል። ይህን እንግዲህ የትግራይ የሰላም ኃይል ከሚባለውም ደግሞ በተለየ መንገድ የንቅናቄ ኃይል እየተባለ የሚጠራ ቡድን ነው። ወደ መቀሌው ያለው መረጃም እንደዚሁ ስናስከትል በመቀሌ ሌተናል ጄኔራል ታደሰ ወረደ እስካሁን ድረስ ወደ ቢሮቸው አልተመለሱም ነው የተባለው። ጀነራል ታደሰ ወረደ ቢሮቸው አሁንም በታጣቂዎች እንደተያዘ ነው። ከዚህ ጋር በተያዘ እንግዲህ የሚወጡ መረጃዎች የሚያሳዩት ጀነራል ታደሰ ላይ መፈንቅለ መንግስት ተደርጓል፣ በታጣቂዎችና በታጣቂዎቹ አዛዦች ወታደራዊ ቡድን በኩል መፈንቅለ መንግስት ተደርጓል የሚሉ መረጃዎች ናቸው እየወጡ ያሉት። እስካሁን ድረስ ይሄ በተረጋገጠ መንገድ ግን የተረጋገጠ ጉዳይ የለም። የህወሀት አክራሪ የሚባለው ቡድን የነ ሞንጆሪኖ ቡድን እና እንዲሁም ደግሞ ወታደራዊ ግንባር መሪዎቹ እነ ጀኔራል ዮሐንስ እነ ጀኔራል ፍስሐ እነ ጀኔራል ሀይለስላሴ የሚያስተባብሩት ቡድን መፈንቅለ መንግስቱን ሳያደርገው አልቀረም እየተባለ ነው የሚገኘው። እስካሁን ድረስ በአንድ ዲፕሎማት ወይም ደግሞ አምባሳደር ቤት ውስጥ ታደሰ ወረደ የቁም እስረኛ ሆነው ይገኛሉ የሚሉ መረጃዎች ናቸው እየወጡ ያሉት። የሚገርመው ይሄ ጀነራል ታደሰ ወረደ አሁን ያሉበት ቤት አምባሳደሩ በአሜሪካ የሚኖርና የነ ሞንጆሪ ቡድን ደጋፊ ሲሆን በዚህ መኖሪያ ቤት ውስጥ ይገኛል ጀነራል ታደሰ ወረደ ነው የተባለው። ለማንኛውም እንግዲህ ከዚህ ጋር በተያያዘ ባለፈው በጌታቸው ረዳ ላይ መፈንቅለ መንግስት ያደረገውና በወቅቱ ምክትል የትግራይ ጊዜያዊ አስተዳዳሪ የነበረው ጀነራል ታደሰ ወረደ እሱም እየእጁን እያገኘ ይመስላል ነው ያሉት። እስካሁን ድረስ ግን ስለጉዳዩ ከፌዴራል መንግስትም ከትግራይ ጊዜያዊ አስተዳደርም እስካሁን ማረጋገጫ ግን አልተሰጠም። ወደ አዲስ አበባ የሚወስደን መረጃ ላስከትል። በአዲስ አበባ በትናንትናው ዕለት እነ ዶክተር ወንዶሰን አሰፋ የክስ መዝገብ የሚገኙ በርካታ እስረኞች ቁጥራቸው 23 የሚሆን ጋዜጠኞች፣ ፖለቲከኞች የሚገኙበት የፖለቲካና የህሊና እስረኞች ፍርድ ቤት ቀርበው ነበረ። በአዲስ አበባ ልደታ ከፍተኛ ፍርድ ቤት ትናንትና ቀርበው ለታህሳስ 1 2018 ተለዋጭ ቀጠሮ እንደተሰጣቸው ጠበቆቻቸው ገልጸዋል። በዚህ ቀጠሮ እንግዲህ በታሳሳን የአቃቢ ህግ የተጠለፉ የስልክ ማስረጃዎች አሉ በሚል በዚህ ላይ እንግዲህ ድምፅ ቅጂዎቹ ላይ ጠበቆቹ አስተያየት እንዲሰጡበት ለማድረግ ነው ቀጠሮ እየተሰጠው። እንግዲህ በእና ዶክተር ወንዶ ሰናሰፋ መዝገብ 23 ተከሳሾች ይገኙበታል። ወደ መተማ የሚወስደን መረጃ ላስከትል በመተማ ወረዳ አሻሚት ተብሎ በሚጠራ ቦታ በቀጠለው ሁለተኛ ቆምና የያዘው ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በዚህ በአሻሚት በተባለው ቦታ በተለይ ልዩ ስሙ ቧንቧ ተብሎ በሚጠራው ቦታ በተደረገው ውጊያ ከባድ መደበኛ ውጊያ የተደረገው በዚህ ውጊያ እንግዲህ በፋኖ ሶስት ብሽጎችን ስለመያዙ የመንግስት ወታደሮች ደግሞ ተከታታይ ያዳፍኔ የከባድ መሳሪያ ድብደባ እያደረጉ መሆናቸውና በዚህም እንደዚሁ ወታደራዊ ኪሳራ መድረሱና ወታደራዊ ኪሳራው ግን ባህዛዊ መረጃዎች ለማወቅ እንዳልተቻለ መረጃ ምንጮቹ ገልጸው ቀደም ብሎ ትላንትና ማለት ነው ሽመለ ጋራ ቁጥር አንድ አዲስ ዓለም ቁጥር አምስት ደለሎ ተብሎ በሚጠሩ አካባቢዎች በተከታታይ በተደረጉ ውጊያዎች ከፍተኛ ወታደራዊ ኪሳራ መድረሱን የመረጃ ምንጮቹ ገልጸዋል። በዚህ ላይ እንግዲህ በዚህ አካባቢ በተለይ በኢትዮጵያና ሱዳን በሚያገናኙ አካባቢዎች ተጨማሪ የመካኒዝምና የእግረኛ ስምሪት እየተደረገ መሆኑንም የወጡ መረጃዎች እያሳያሉ። ይህንን ጨምሮ እንግዲህ ሰሞኑን በተለያዩ አካባቢዎች እንደዚሁ ከተለያዩ አቅጣጫዎች ዘመቻዎች እየተደረጉ ነው። ለምሳሌ በሰሞኑን በደቡብ ጎንደር ሊቦከምከም የተደረገውን ዘመቻ ሚካኤል ደብረን ብንመለከት በአምስት አቅጣጫዎች የተደረገ ዘመቻ ነበር። እንዲሁ ደግሞ ሰከላ አጉት ከሁለት አቅጣጫ ከቡሬና ከሰከላ የተደረገ ነበር። ደጋ ዳሞት የተደረጉ ዘመቻዎችን ብንመለከት ከቋሪት፣ ከደንበጫና ከደጋዳሞት አቅጣጫ የተደረጉ ዘመቻዎች ነበሩ። እንዲሁም ደግሞ ከላይ በመረጃ የቀረበው ደገር አካባቢ ያለው ዘመቻም ሲታይ እንደዚሁ ከጃማ፣ ከከላላ ከደሴና እንደዚሁ ደግሞ ከአየርም ጭምር የታገዘ ዘመቻ ነው። በተለያዩ አካባቢዎች የተደረጉ ያሉ ዘመቻዎች እንግዲህ በተለያየ አቅጣጫ ነው እየተደረጉ ያሉት። ይሄ ማለት መንግስት አንድ አካባቢ የሚያሰማራው ኃይል እንደዚሁ ሌላ አካባቢ ላይ ያለው የፋኖ አንድ አይነት ወይም ደግሞ ወጥ አለመሆን ፋታ ይሰጠው ይመስላል። ይሄ እንግዲህ አንድ አካባቢ ላይ ተደጋጋሚ ተጨማሪ ኃይል እግረኛ መካናይዝድም እግረኛ መካናይዝድም ደራርቦ ለማስገባትና ስምሪት ለመስጠት መንግስት የቻለው ፋኖ በተለያዩ አካባቢዎች ተመሳሳይ ወጥ ስምሪት ባለመውሰዱና እንደዚህ አይነት ዘመቻዎችን ጫና ለመቀነስ የተናበበ ከእንቅስቃሴዎችን መሰረት ያደረገ ዘመቻ ማድረግ ባለመቻሉ ነው የሚል ወታደራዊ አስተያየት የሚሰጡ የመረጃ ምንጮች አሉ። እንግዲህ ተጀመረ። የፋኖ አንድነት ወደፊት መጥቶ እንደዚህ አይነት ስር ነቀል የሆኑ የስምሪቶችንም ወታደራዊ እዝና ሰንሰለቶችን ማስከበር ካልቻለ ትግሉ ወደፊት አደጋ የሚገጥመዋል። በተበታተነ መንገድ እንደዚሁም እንግዲህ አንዱ ፋታ ሲያገኝ ሌላው ደግሞ ሌላው ፋታ ሲያገኝ አንዱ ላይ ያለ በፈረቃ መንግስት የሚያደርጋቸው ዘመቻዎች ለመንግስት የተለየ አድቫንቴጅ ወይም ደግሞ ለተለየ ላቅ ያለ ጥቅም ይሰጡታል ነው እየተባለው ስለዚህ ይህንን በተመለከተ አስተያየት የሰጡ የመረጃ ምንጮች እነዚህን ጫናዎች ለመቀነስ ተመሳሳይ እንደም ደግሞ ተመጋጋቢ ስምሪቶች እና ግዳጆችን ማድረግ ያስፈልጋል ነው ያሉት። ሌላው መረጃ የመጨረሻው ወደ መከላከያ የሚወስደን ነው። ጄኔራል ፊልድ ማርሻል ብርሃን ጁላ ይቅርታ፣ ፊልድ ማርሻል ብርሃን ጁላ ኢታማጆር ሹነቱን ለመልቀቅ ተደጋጋሚ ጥያቄ ማቅረቡ ነው መረጃዎች የገለጹት። ለአብይ አህመድ በተደጋጋሚ ጥያቄ አቅርቧል የተባለው ፊልድ ማርሻል ብርሃኑ ጁላ ከጤና ጋር በተያያዘ ጉዳይ እንደሆነ ነው ጥያቄ ያቀረበው። እንግዲህን በተመለከተ ቀደም ብሎ ሌላ ማን ይተካል የሚለው ጉዳይ ላይ ጀኔራል ጌታቸው ጉድናን እንደዚሁ ከጉዳዩ ጋር በተያያዘ እና አብይ አህመድ አጭተው የነበረ ቢሆንም አብይ አህመድ እንደገና ሀሳቡን ለውጦ የጤና ሁኔታን ሕክምና እየተከታተልክ ቢሆንም በኃላፊነት ቀጥል በሚል ጥያቄውን አልተቀበለውም የሚል መረጃ ነው ያለው። እንግዲህ ፊልድ ማርሻል ብርሃኑ ጁላ ኃላፊነቱን የሚለቅ ከሆነ በተለያየ መንገድ መተካት ያለበት ምክትል ኤታማዦር ሹሙ እንግዲህ ቢሆንም፣ አሁን ግን አብይ ግን ከሌላ አቅጣጫ እነ ጌታቸው ጉድናን የማድረግ ፍላጎት ነበር ያላቸው። ያም ሆነ ግን አሁን ፊልድ ማርሻል ብርሃኑ ጁላ እንዲቀጥል ነው አብይ አህመድ ፍላጎት ያለው የሚሉ መረጃዎች ናቸው ያሉት። የተከታተላቸው ስለሆነ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ለአሁኑ ያስኳቸው መረጃዎች እነዚህን ይመስላሉ።